ጤና ስጥልን እንደምንላችኋል። ከኢቢሲ ወደ ስፖርት ዘገባዎች አለፍን። ሰላማዊ ደጀ ነኝ። በኢትዮጵያ ፕሪምየር ሊግ ቅዱስ ጊዮርጊስ ወልዲያ ከተማን በመርታት ደረጃውን ወደ ሁለተኛነት አሻሻለ። ወልዲያ ከተማ በፕሪምየር ሊግ ካደረጋቸው አስር ጨዋታዎች በሁለቱ ብቻ ነው ማሸነፍ ይቻለው። ሙልጌታ ክፍሌ ተጨማሪውን አዘጋጅቷል። የ11ኛ ሳምንት የሊጉ የመጨረሻ መርሃ ግብር ትላንትና በአዲስ አበባ ስታዲየም ሲደረግ 11 ሰዓት ተኩል ላይ ቅዱስ ጊዮርጊስን ዘንድሮ ሊጉ እንዳገም ከተቀላቀለው ወልዲያ ከተማ ጋር አገናኝቷል። በመጀመሪያ የጨዋታ ክፍለ ጊዜ እንግዳው ቡድን ወልዲያ ከተማ ኳስን ተቆጣጥሮ በመጫወት ከቅዱስ ጊዮርጊስ የተሻለ የነበረ ቢሆንም ወደፊት ጎል ለማስቆጠር የሚያደርጋቸው እንቅስቃሴዎች ግን ውጤታማ አልነበሩም። በቅዱስ ጊዮርጊስ በኩል ምንተስኖት አዳነ የአባከናት የጎል ማግባት አጋጣሚ የምታስቆጭ ነበረች። በሁለተኛው አጋማሽ ቅዱስ ጊዮርጊስ የተሻለ መንቀሳቀስ በቻለበት የጨዋታ ክፍለ ጊዜ በተለይ አሰልጣኝ ማርትኖይ ራምኪሎኩና ሰላዲን ሰይድን ቀይረው ወደ ሜዳ ካስገቡ በኋላ የማጥቃት እንቅስቃሴያቸውን ይበልጥ ማጠናከር ችሏል። በዚህም 75ኛው ደቂቃ ላይ ወጣቱ የቅዱስ ጊዮርጊስ ፊት መስመር ተጫዋች አቡበከር ሳኔ ያስቆጠራት ጎል ቅዱስ ጊዮርጊስ በጨዋታው ጣፋጭ 3 ነጥብ እንዲወስድ አድርጓለች። አቡበከርሳኔ በሊጉ ሶስተኛ ጎልም ሆና ተመዝግባለታለች። ድል የቀናው ቅዱስ ጊዮርጊስ ነጥቡን ሀያ በማድረስ ከመሪው አዳማ ከተማ በአንድ ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ መምጣት ችሏል። በአንጻሩ እስካሁን ሁለት ጨዋታዎችን ብቻ ያሸነፈው ወልዲያ ከተማ በአስር ነጥብ አስረኛ ደረጃ ላይ ተቀምጧል። በአስራ አንደኛ ሳምንት የሊጉ መራ ግብር እሁድ ቅዱስ ጊዮርጊስ ወደ ሐዋሳ ተጉዞ ሐዋሳ ከተማን ሲገጥም ወልዲያ ከተማ በበኩሉ በአዲሱ የሼህ ሞሐመድ ሁሴን አሊ አልአሙዲ ስቴዲየም ድሬዳዋ ከተማን ያስተናግዳል። ኢትዮጵያዊቷ አልማዛያና በላውራ ባመቱ ሳይጠበቁ ስኬታማ ከሆኑት መካከል እጩ ሆነች። ደቡብ አፍሪካዊ ቫኒከርስ፣ ሌስተር ሲቲ፣ የፊጂ ራግቢና የአይስላንድ እግር ኳስ ብሔራዊ ቡድኖች በዘርፉ ሌሎች እጩዎች ናቸው። ምስራች እርኮ ተጨማሪውን አዘጋጅታለች። የላውራ የዓለም ስፖርት ሽልማት በየአመቱ በሰባት ዘርፎች ሽልማት ይሰጣል። በዘንድሮ የጮይ ዝርዝር ውስጥ ደግሞ አትሌት አልማዝ አያና የተካተተች ብቸኛዋ አፍሪካዊት ሴት አትሌት ናት። በአመቱ ሳይጠበቁ ስኬትን የተጎናጸፉና በአመቱ ሰብረው የወጡ ከተባሉት ዝርዝር ውስጥ ነው የተካተተችው በተለይ በሪዮ ኦሎምፒክ በድንቅ ብቃት ለ23 አመታት የተያዘውን የ10 ሺ ሜትር ክብረ ወሰን መስበሯ ብዙዎቹን አስደምሞ ነበረ። በ2016 ምርጥ ብቃቷ ላይ የነበረችው አልማዝ የ አስር ሺ ሜትር ክብረ ወሰኑን በሰባት ሰከንድ ነው ማሻል የቻለችው የአመቱ ምርጥ አትሌት ለመባልም በቅታለች በአሪ ኦሎምፒክ ለፊጂ የመጀመሪያውን የወርቅ ሜዳሊያ ያስገኘው የፊጂ ወንዶች ራግቢ ብሔራዊ ቡድን የእንግሊዝ ፕሪሚየር ሊግ ሻምፒየኑ ሌስተር ሲቲ በዩሮ 2016 ከሩብ ፍጻሜ በመጓዝ ያልተጠበቀ ስኬት ባለቤት የሆኑት የአይስላንድ እግር ኳስ ብሔራዊ ቡድን ሌሎች እጩ ወስጫዋች አንጀሊካ ኬበር ና ጃማይካዊቷ ኤሌና ቶምሰን በእጩነት ተካተዋል። የዓመቱ ምርጥ ወንድ ስፖርተኛ ደግሞ ጃማይካዊ ዩሴን ቦልት የግሬት ብሪቶኖቹ ሞፋራሃ ና አንዲ መሪ ተካተውበታል። አሜሪካውያኑ የቅርጫት ኳስ ተጫዋቹ ስቴቨን ኩሪ እና ሊብሮን ጄምስ እንዲሁም ፖርቹጋላዊ ክርስቲያኖ ሮናልዶ ሌሎች እጩዎች ናቸው። በዓመቱ ዳግም ወደ ስኬት የመጡ የዓመቱ የአካል ጉዳተኛ ምርጥ ስፖርተኛ እና የዓመቱ ምርጥ ቡድን በላውራ ሽልማት የሚሰጣቸው ሌሎች ዘርፎች ናቸው። የቦክስ ክለቦች የአቋም መለኪያ ውድድር በራስ ኃይሉ ጂምናዚየም እየተካሄደ ነው። አምስት ክለቦች ከአዲስ አበባ አንድ ክለብ ከኦሮሚያ ይሳተፉበታል። ትናንት በሁለቱ ጾታዎች ዘጠኝ ውድድሮች ተካሂደዋል። በ48 ኪሎግራም ሴቶች በሁለቱ ውድድሮች ሀገር የማኙና ሀና ደረጀ ከወጣቶችና ስፖርት አጋጣሚ ተጋጣሚዎቻቸውን ማሸነፍ ችሏል። በ49 ኪሎ ኪሎግራም ወንዶች ቢንያም ቴዎድሮስ ከኢትዮጵያ ወጣቶችና ስፖርት አካዳሚ፣ ዳንኤል ደምሴ ከፌዴራል ማረሚያ ቤቶች፣ በ52 ግራም ዳግም ሰለሞን ከወጣቶችና ስፖርት አካዳሚ፣ በ56 ኪሎግራም ቢላል አስራር ከፌዴራል ፖሊስ አሸንፏል። በ64 ኪሎግራም በተደረጉ ሶስት ውድድሮች ሳሙኤል ሙልጌታ ከሱሉልታ እንዲሁም አብዱል መጅድ ናስር ና ከፌዴራል ፖሊስ ተጋጣሚዎቻቸውን አሸንፏል። ዛሬ አምስት በሴት ስድስት በወንድ 11 ውድድሮች ይካሄዳሉ። የክለቦች የቦክስ ያቋም መለኪያ ውድድር የፊታችን ቅዳሜ ፍጻሜውን ያገኛል። የኢትዮጵያ ካራቴ ፌዴሬሽን ባካሄደው ስብሰባ ስፖርቱ ያጋጠሙትን ችግሮች መርምሮ የመፍትሄ አቅጣጫ አስቀመጠ። ፌዴሬሽኑ ተቋርጦ የቆየው ሀገር አቀፍ ሻምፒዮና ዳግም እንዲጀመር ውሳኔ አስተላልፏል። ሰለሞን ገብረ እግዚአብሔር። የፌዴሬሽኑ ጠቅላላ ጉባኤ የመረጠው አዲሱ የስራ አመራር ኮሚቴ በስፖርቱ ዙሪያ ከክልሎችና ከተማ አስተዳደር ተወካዮች ውይይት አካሂዷል በስፖርቱ ሙያ ብዙ ዓመታት በቆዩና ዘርፉን በቅርቡ በተቀላቀሉ ሙያተኞች መካከል በተደጋጋሚ የተፈጠረው ችግር ተፈትሸዋል። በዚህም መሰረት ነባር አሰልጣኞች ለተተኪ ሙያተኞች ያካበቱትን ልምድ በማስተላለፍ አራያነታቸውም በተግባር ማሳየት እንደሚገባቸው ተካፋዮቹ ተናግረዋል። ሁሉም ሙያተኛ ስፖርቱን ለማሳደግ እጅና ጓንት ሆኖ መስራት ወሳኝ መሆኑም ተጠቁሟል። ኢትዮጵያ ምርጥ የካራቴ ስፖርተኞችን በብዛት በማፍረት በ2018 የቦነስ አይረስ ወጣቶች ኦሎምፒክ እና በቶኪዮ ኦሎምፒክ በመሳተፍ ዓላማዋ እንዲሳካ ክልሎችና ከተማ አስተዳደሮች ከፌዴሬሽኑ እና ከኢትዮጵያ ኦሎምፒክ ኮሚቴ ጋር ተቀናጅተው ሊሰሩ እንደሚገባም ማሳሰቢያ ተሰጥቷል። የኢትዮጵያ ካራቴ ፌዴሬሽን ግልጽና ተጠያቂነት ያለው አሰራር በመዘርጋት ከዚህ በፊት ይስተዋሉ የነበሩ ችግሮችን ለመቅረፍ መዘጋጀቱንም አስታውቋል። ተቋርጦ የነበረው ሀገር አቀፍ ሻምፒዮና ዘንድሮ እንዲካሄድ ፌዴሬሽኑ መወሰኑ ታውቋል። በሀገር ውስጥ ለሚገኙ ሙያተኞች የተዘጋጀው ስልጠና በወጣቶች ስፖርት አካዳሚ ተጀምሯል።